ምዕመናንና ምዕመናት እንኳን ለእናታችን ለቅድስት ድንግል ማርያም በዓለ ሱባኤ በሰላምና በሕይወት ሁላችንም ማደረሰን አደረሳችሁ። ይሄ ሱባኤ በረከት የተገኘበት፣ በዚህ ሱባኤ ሰዎችና እግዚአብሔር የተገናኙበት፣ በጾምና በጸሎት ድልድይነት እግዚአብሔርና ሰዎች የተገናኙበት የሚስጢር ሱባኤ ነው። ሁላችሁም ወገኖቻችን በዚህ ሱባኤ ጊዜ እግዚአብሔር እንጀለመናችሁ በሀገራችን ያለውን ፈተና ያለውን ሕመም እግዚአብሔር እንዲያነሳልን፣ በፍቅር በአንድነት በስምምነት በበረከት የሚያኖረን አምላክ እንዲለመነን። ሁላችሁም በየግላችሁ ግን ቤተ ክርስቲያን እንኳን ኑሮን ካለው ወቅታዊ ከሆነው ችግር አንጻር ቤተክርስቲያን ተከፍቶ ባንቀድስም ባናስቀድስም በያለንበት ሆነን ግን ሱባኤ እንድንይዝ ቅድስት ቤተ ክርስቲያን ጥሪዋን ታስተላልፋለች። እዚህ የቅዱስ ማርቆስ ወንጌል ላይ እንዲህ ይላል፣ ስለዚህ እላችኋለሁ ይላል፣ የጸለያችሁትን የለመናችሁትንም ሁሉ እንደሚሆኑት እመኑ ይላል። የጸለያችሁትንም የለመናችሁትም ሁሉ እንዳገኛችሁት እመኑ እንዳገኛችሁት እመኑ። ሰው የሚጸልይ ሰው እንዳገኘው አምኖ ነው። ሰው የሚጾም ሰው እንደሚያገኘው አምኖ ነው። በእምነት ነው የሚደረገው ሁሉም ነገሮች ሁሉ። ቅዱስ ቃሉ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ፣ ይሆንላችሁም አይባል። እንዳገኘነው አምነን ስንጾም እንዳገኘነው አምነን ስንጸልይ እንዳገኘነው አምነን መልካም ስራ ስንሰራ ይሆንልናል ያለው እግዚአብሔር ነው። ይሄ ቃል መለኮታዊ ቃል ነው። የቃሉ ባለቤት አምላክ ወልደ አምላክ መድኃኔ ዓለም ኢየሱስ ክርስቶስ ነው። የእግዚአብሔር ቃል ሲያስተምረን ለሰው መልካም እንድንሆን ነው። ስንጸልይ ትዕግስተኞች እንሆናለን። ስንጾም የበረከት ሰዎች እንሆናለን። መልካም ነገሮች ሁሉ የሚገኙት በመልካምነት ነው። እኛ ጥሩ ሰዎች ሳንሆን ጥሩ ነገር ማግኘት አንችሉም። እኛ ለእግዚአብሔር ፍጹም ሳንሆን በሰማይም ሆነ በምድር ለእኛ የሚሆነውን ነገር ማግኘት እንደማይቻለን ቅዱስ ቃሉ ያስተምረናል። እግዚአብሔር የሚያስተምረን እንደሆንላቸው አምናችሁ እግዚአብሔርን እየተማፀን ሱባኤውን ይዘን በዚህ ሱባኤ ውስጥ የበረከት ሰዎች እንድንሆን እግዚአብሔር በምሕረት ዐይኑ እንዲያየን ዓለም ተጋርጦበት ያለው ይሄ ክፉ በሽታ ከዓለም ላይ እንዲነሳ ዓለም እርስ በርሱ እንዲገናኝ አሁን ያለው በዓለም ላይ ያለው በሀገራችንም በሁሉም ቦታ ላይ ያለው ያለው ፈተና ሁሉ ምክንያቱም ምንድን ነው ስንል፣ የእግዚአብሔር ቁጣ ነው፣ ሌላ አይደለም። በሽታ ከሆነ አንድ ሀገር ነው የሚመጣው፣ ችግርም ከሆነ ረሃብም ከሆነ ጥምም ከሆነ በአንድ ሀገር ነው። አሁን ግን አገር ሳይለኝ፣ ሰው የሆነውን ሁሉ ሳያዳላ፣ ቋንቋ ሳይገድበው፣ ሃይማኖት ሳይገድበው፣ ሰው በመሆኑ የሚቀሰፍበት ዘመን ነው የደረስ ነው እና ይህንን ችግር ደግሞ የምንዋጣው እኛ በትክክሉ የእግዚአብሔር ሰዎች ነው ዘረኝነትን፣ አድመኝነትን፣ ተንኮልን፣ ምቀኝነትን፣ ዝሙትን፣ ገንዘብ ወዳድነትን ይህን ይህን የመሳሰለውን ሁሉ ከህልናችን አርቀን ወደ እግዚአብሔር ስናለቅስ እንባችንን እግዚአብሔር ያብሰዋል። ለዓለም ሰላም እግዚአብሔር ይሰጣል። የዓለም ሰላሟ እግዚአብሔር ነው። ሁሉም ነገር የሚገኘው በእግዚአብሔር ቸርነት ነው እና ልጆቻችን በያላችሁበት ሆናችሁ እግዚአብሔርን ተማጸኑ። ለጸሎትም በቆማችሁ ጊዜ ይላል እግዚአብሔር። ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖራችሁ ይቅር በሉ። እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁ ኃጢአታችሁን ይቅር አይላችሁም ይላል። መጀመሪያ እኛ ሰውን በአቅማችን ሁሉም ነገሩ ሁሉ በአቅሙ ነው የሚለካው። እኛ የተቀየምነውን ይቅር ካልነው እግዚአብሔር ደግሞ ይቅር ያልነውን ሰዎች ደግሞ ይቅር ይለናል። እኛ የተራበውን ሰው ካበላ ነው እኛም በነብሳችንን በስጋችን ረሀብተኞች ነን። እኛ በስጋ የተራበውን ካበላን እኛ ደግሞ ከነብስ ረሃብተኝነት እንድናለን። እኛ የተጠማውን ሰው ስናጠጣ እኛም ከነብስ ጥምነት ደግሞ እንነካለን። እግዚአብሔር ዘያ አስተወካፊ ነው። በላይ ካላቸው ጋር ይሰጣል፣ በታች ከችግረኞቹ ጋር ሆኖ ይቀበላል። በዛን ጊዜ ለአንዱ ችግረኛ ያደረጋችሁት ለእኔ ነው ይላል። መልካም ሥራ ከእኛ ይጠበቃል። ጾሙ የመልካም ውጤት መሆን አለበት። ጸሎቱ የመልካም ነገር ውጤት መሆን አለበት። በድምፅ መለካካት አይደለም። እኔ በልጥ፣ እኔ በልጥ የምንበት አይደለም እኔ አንስ ብለን ዝቅ ብለን የእግዚአብሔርን በረከት የምናገኘው ዝቅ ብለን እግዚአብሔር ማገልገል ስንችል ነው። ይሄ ችግር በሁሉም ቦታ ላይ አለ። ከሁሉ የሚበልጠው ማን ነው ብሎ በሚጠይቁበት ሰዓት ታዋርያት ከሁሉ የሚበልጠው እንደዚህ ሕፃን ካልሆናችሁ መንግስት ሰማያት አትገቡ ነው። ከቂም ከበቀል ነጻ ሆናችሁ ለእግዚአብሔር ስጡት ሁሉ ነገር ግድፍ ህሊናከ ወውት ይሰሰከ ለእግዚአብሔር ንጹሕ ከሆን እኛ ልባችን መጀመሪያ ለእግዚአብሔር ንጹህ እናደርገው። ከሰው ጋር እውነተኛ ፍቅር ሳይኖረን እውነተኛ ከውስጥ የመነጨ ሰላም ሳይኖረን እንዲሁም ሆጄ ሆጄ ወማማቱ ያ የትም አይደርስም። በውስጣችን ግን ልንጸል ሌላቸው ይገባል። ላዘኑትም፣ ለተከዙትም በእኛ ላይ ራሱ ቅር ያላቸው ሰዎች ካለ እኛ ሱባኤ ልንይዝላቸው ይገባል፣ ልንጸልላቸው ይገባል። ሱባኤ ማለት እግዚአብሔር ነው። ምን ለምነው? ሰው አይደለም። ምን ለምነው ይቅር በላቸው ከማለት ሌላ ማር እኛ የምንማረው እግዚአብሔር የሚያደርጉትን አያውቁምና ምን በላቸው ነው ይቅር በላቸው ነው። እንኳን ምንም ያልተጎዳነውን ብዙ በሁሉ ቦታ ላይ አክባሪዎቻችን ያሉበት አንዳንድ ጥቃቅን የአሰራር ሂደቶች ካሉ ያም ቀላል ነገር ነው። ይሄ ቂም በቀል የሚያስስም ነገርም አይደለም። እኛም ደግሞ እንዳባት ሁላችንን በስራ ምክንያት የተቀየማችሁ ትኖራላችሁ። በአስተዳደራዊ ምክንያት በተለያዩ ነገሮች ቂመታ ይኖራል። በሁሉ በብዙ ነገሮች ሁሉ መቸም ሰው ሆኖ ተፈጥሮ ከሰው ጋር ሳይቀያየ የሚኖር ሰው የለም። በተለያዩ ነገሮች ሁሉ በተለያዩ ነገሮች ሁሉ ያንን ነገሮች ሁሉ ለማን ነው መስጠት ያለባችሁ? ለእግዚአብሔር ነው፣ ይቅር ለእግዚአብሔር ብላችሁ። እንዲያውም የተቀየማችሁ ካለ ልንጸልይለት ይገባል ያዘነባችሁ ካለ በእኔ በራሴ እንኳን ያዘነብ ካለ ንጸልይለት ይገባል። እግዚአብሔር ፍቅር እንዲሰጠው፣ እኔ ምንም አላደረግኩትም። እግዚአብሔር ፍቅር ከሰጠው ደግሞ በመልካም አይኑ እያይ እንዲወድ የከፈለው ስጸልይለት ነው። እሱን ለማሳደድ በመሮጥ ሰላም አይገኝም። ማናችንም ከማንም አይደለም ክፉ ነገር ብንሰራ፣ እያንዳንዳችን ዋጋ የሚሰጥ አምላክ ከእኛ ጋር ያለ። ዋጋ ለማግኘት ከፈለግ የፍቅር ሰዎች እንድንሆን ሱባኤውን በፍቅር እንድንይዘው! ሱባኤ በጀለቱ እንይዛለን እያል። እንዴ ነነዌ እኮ በሶስት ቀን ጾሙ ኮኖ እኮ ዓለም የተቀጀረው እኮ የነነዌ ሰዎች እኮ የዳኑት እኮ በሶስት ቀን ሱባኤ ኮነ እኮ በሶስት ቀን ሱባኤ እኛ አርባ ጾም ጾመናል። እኛ ብዙ ፍልሰታዎችን አሳልፈናል። እኛ ብዙ በዓላቶችን ሱባኤ ይዘንባቸዋል። እግዚአብሔር ሳይለመን ቀርቶ ነው። በጸሎታችን ውስጥ ጉድለት ስላለው ነው በጸሎታችን ውስጥ ያልተሟሉ ጥያቄዎች ስላሉ ነው። ንጽህና ስለጎደለው ነው ብዬ አምናለሁ። አመት እስከ አመት በኢትዮጵያ ኦርቶዶክስ ተዋህዶ ቤተሳን ደወል እየተደወለ ቅዳሴው፣ ማኅሌቱ፣ ሰዓታቱ ሁሉም ነገር ስብሐት እግዚአብሔሩ አለ። በውጩ አለምን በአውሮፓ በአሜሪካ በሁሉም ነገር ይህ መካከለኛው ምስራቅ እግዚአብሔር ይመሰገንበት ትላልቅ ጉባኤ እየተደረገ የእግዚአብሔር አገር ነው። በሁሉም ቦታዎች ላይ እግዚአብሔር ይመሰገናል። በሁሉ ቦታዎች ላይ ብዙ መልካም ነገሮች እያየን ነው። እግዚአብሔር ግን የተቀየመው ነገር አለ። እግዚአብሔር ግን ያዘነው ነገር አለ። እግዚአብሔር ግን አሳዝነነዋል። ማንም ከማንም ሳይሆን ሁላችን፣ እስኪ ከሰው ጋራ ያለውን ችግራችንን እናንሳና ወደ እግዚአብሔር እናልቀስ። እውነተኛ የሆነ እንባ ከአይናችን ይፍሰስ። የዛን ጊዜ ወደ ምድር ሳይሆን እንባችን ፈሰው እግዚአብሔር እንባችን ያብሰልናል። እግዚአብሔር በምሕረት ዓይኑ ያየናል። እግዚአብሔር የምንሰማውን እግዚአብሔር የምናየውን ክፉ መንፈስ ሁሉ ከህልናችን ብሎም ከሀገራችን ያስወግደዋል። እግዚአብሔር መሓሪ ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር አባት ነው። አባት ነው። በቅዱስ ወንጌል ላይ ምንድን ነው የሚለው? እናንተ እንኳን ክፎች ስትሆኑ ለልጆቻችሁ ልጃችሁ ዳቦ ቢለምን እንቧይ ትሰጡታላችሁ? አሳስ ቢለምን ግን ትሰጡታላችሁ? ክፉ ኳ ሆናችሁ ለልጆቻችሁ መልካም ነገር ትሰራላችሁ። እኔማ ፈጠረን ሳትሉ ፈጠሪያችሁ ወደ እኔ ከለመናችሁ ሁሉን ነገር አደርግላችኋለሁ የሚለው አምላክ ነው። አንኳኩ ይከፈትላችኋል፣ ይላል እግዚአብሔር። በሩን አንኳኩ ይከፈትላችኋል። ወደ እግዚአብሔር ስናንኳኳ፣ ወደ እግዚአብሔር ስንጽወቅ እግዚአብሔር የምሕረት በሩን ይከፍትልናል። የፍቅር በሩ ተዘግቶብናል፣ የሰላም በሩ ተዘግቶብናል፣ የአንድነት በሩ ተዘግቶብናል። ሁሉም እያንዳንዱ በየቤቱ አሸንፋለሁ እያለ የሚሞትበት ነው። ሲስል የሚያድ ነው። እገላለሁ ሲል የሚሞትበትን ያ የሚገለው የራሱ ወንድም እኮ ነው። ማን ነው ማን የሚገለው? በሚያሳዝን ደረጃ ነው ካለነው አንዱን ገድሎ በሰላም ሊኖር መስሎት፣ በመግደል ጽድቅ የለም። በመግደል ሰላም የለም። እንኳን ሌላው ሕብረተሰብ ገድሎ ሰው እንኳን ባይኖረው የዛ ሰውዬ የደም ደሙ ይጮሃል፣ አይለቅም። ይሻልን አቅም ካለን አቅም የለንም እንጂ ያለን መሳሪያ ይሄ ጊዜያዊ መሳሪያ አይደለም። መሳሪያችን እንባችን ነው። መሳሪያችን ፍቅራችን ነው። ከፍቅር የበለጠ በዓለም ላይ ሰውን ወደ መልካምነት የሚስብ ሰውን የሚያሸንፍ ፍቅር ነው። ጠብ ሰውን አያሸንፍም። ሌላውን በማጥፋት ሰውን አያሸንፍም። ሌላውን በማሳደድ የሚሸነፍ ሰው የለም። በማሳደድ ማንም ሰው አይሸነፍም። የሚሰደዱ ሁሉ የእግዚአብሔር ልጆች ናቸው። በረከተ የሚያገኙት እንደ ሁላችሁም። እባካችሁ ወገኖቻችን እራሳቸውን አዳምጡት የት ቦታ እንዳላቸው? ምን ለማድረግ እንደተሰለፋቸው? ከማን ጋር እንዳላቸው ስንት አመት ለመኖር ነው በዚህ አለም ላይ ስንት አመት ለመቆየት ነው በዚህ አለም ላይ አሸናፊነት ውስጥ በምንድን ነው አሸናፊ ከሆን ጠላቶቻችሁን ይቅርበሉ ነው አፍቅሩ ጸላእተክሙ ነው ወንጌል የሚለው ጠላቶቻችሁን ይቅርበሏቸው ነው በይቅርታን ነው አሸናፊነት የሚገኘው በፍቅር ነው አሸናፊነት የሚገኘው በሰላም ነው አሸናፊነት የሚገኘው። ወደ እግዚአብሔር በመንበርከክ ነው አሸናፊነት የሚገኘው። ወደ እግዚአብሔር ስንንበረከክ እድሜ የሚሰጥ እግዚአብሔር ነው። ሀብት የሚሰጥ እግዚአብሔር ነው። ጤንነት የሚሰጥ እግዚአብሔር ነው። በምድርም በሰማይም የሚያከብር እግዚአብሔር ነው። እጅድህ ንጉሥ በብዛት ሰራዊቱ ነው። ሰው በሰራዊቱ ብዛት፣ በመሳሪያ ብዛት አይድን። ውሸት ነው። በምንም ተአምር መስሎት ለጊዜው ለጊዜው ይታይ ይችላል

ፍቅር ካለ ሁሉም ነገር አለ። በዚህ የምንኖርበት ሀገር ካለው ህብረተሰብ ከውጭ ያለው የመጣው ዜጋ ይበልጣል። የሚያስደንቀው ግን ሁሉም በፍቅር ነው የሚኖረው። ይሄ ለዓለም ተምሳሌት የሆነው አንዳንድ ሀገር እኮ እግዚአብሔር እኮ ሰጥቶናል እኮ ለዓለም ተምሳሌት። ማንም ሰው መሪ ከሆነ እንደዚህ ለሁሉም ለሁሉም ሁሉንም በእኩልነት የሚያኖር በፍቅር የሚያኖር ከእግዚአብሔር በታች አራያና ምሳሌ የሚሆኑን ብዙ ሰዎች አሉ እኮ። በሃይማኖቱም በመንግስታቱም በሀገር ደረጃም ስንመለከት ብዙ የምንማርባቸው ሰዎች አሉ እና መልካም ስራ እንድንሰራ፣ እንድንጾም፣ እንድንጸልይ ልጆቻችን፣ ማዳሞቻችሁን እንድታከብሯቸው፣ ለማዳሞቻችሁ እንድትታዘዟቸው፣ እንደ እናታቸው አድጋቸው እንድታዩዋቸው። በቤት ውስጥ ያሉትን ነገሮች ሁሉ እንደ ራሳችሁ ቤት አድርጋችሁ ቤቱን እንድጠብቁት በታማኝነት በታማኝነት። እናንተ ያላችሁበት ቤት ሁሉ የእግዚአብሔር ቤት ነው። ያንን ቤት ደግሞ ስታከብሩት እግዚአብሔር ያከብራችኋል። ምንም ይሁን ምንም ማዳሞቻችሁን ማታከብረው ከሆነ እግዚአብሔር እናንተ ነው ያከብራችሁ። አክብሯቸው። በእውነት እኛ መተን ከእነሱ ቤት ስንገባ አክብረው የሚያኖሩን እነዚህ ማዳሞቻችን ናቸው እና ልጆቻችን ሱባኤውም የበረከት እንዲሆንላችሁ ከቂም ከበቀል ከጥላቻ ነፃ ሁናችሁ ነው ሱባኤ መያዝ ያለባችሁና እግዚአብሔር በሰላም ለእናታችን ለቅድስት ድንግል ማርያም ለኪዳነ ምሕረት ለበዓለ እርገቷ ሁላችንም በሰላም እንዲያገናኘን አብያተ ክርስቲያናት ሁሉ ተከፍተው በዚች ቤተ ክርስቲያን ላይ ሁላችንም ገብተን እግዚአብሔር በሩን ከፍቶልን እንድንጸልይ እንድንቀድስ እንድናስቀድስ የአምላካችን መልካም ፈቃዱ ይሆንልን። ይሄ በፌስቡክ ስድብ፣ ጥላቻ ነገር ምናምን፣ ይሄንን ሁሉ ባካችሁ ልጆቼ፣ በወላዲተ አምላክ መልካም ነገር ሳያልቅብን ክፉ ነገር አንስራ። ፌስቡክም ከሆነ ፍቅር እንስበከው፣ ሰላምን እንስበክ፣ አንድንነትን እንስበክ፣ ለሰው ለተጎዱት ሁሉ እንዘንላቸው፣ የተራቡትን ለማብላት፣ የተጠሙትን ለማጠጣት፣ ያዘኑትን ለማረጋጋት፣ የመልካም ነገሮች ሁሉ ሁላችንም ተምሳሌዎች እንሆን። እኛ መልካም ነገር ስናደርግ የመልካም ነገሮች ሁሉ ባለቤት እግዚአብሔር ነውና እግዚአብሔር ደግሞ ከሁላችን ጋር ይሆናል። በዓሉን የሰላም የበረከት በዓል ያድርግልን። ማምላክ ወላዲተ አምላክ በረዴታ ትለያችሁ እናንተንም እናንተን የሚንከባከባችሁንም ቤተሰቦቻችሁን እግዚአብሔር ይጠብቅልን። በውጭ ዓለም ያለችውን ቤተ ክርስቲያን በውስጥም ያለችውን ቤተ ክርስቲያን እግዚአብሔር አገልግሎቷን አስፍቶ በሰላም በፍቅር ወገኖቻችን ሰው የሆነውን ሁሉ አክብረን እኛም ባከበርነው ልክ ተከብረን እግዚአብሔር በረከቱ እንዲያድለን የአምላካችን መልካም ፈቃዱን እንድን